ተሃይሚ ለኔ ምሰጠኝ ፍቅርና ለብሩክ መሰጠው ፍቅር ይለያያል። ስለዚህ ይህንን ያለ ማገናዘም ነው ለላችሁ ፈልጌ ነው ወንድሟንም እኔ ለማውራት ሞከራለሁ። እዩን እንደ ወንድም ግን እኔ የተረዳሁት ነገር ስላለ ነው እንዳይፈርድበት። ኦዲንስም ቢሆን ሃይሚ ታናሽ ልጅ አይደለ። ደሞ አንዳንድ ጊዜ በቃ ወንድምነት ይባላል ስትሆኑ ምናምን ምናምን ነገር የሚሰማችሁ ስሜት አለና፣ አዩነ ሰዓት ይስሜት እኔ የሚሰማኝ ነበር። እና ተረጂ እዩንም ወደው አይደለም እና እሱንም ከፈለግሽ ደሞ እኔ አወራልሻለሁኝ። ከአቤል እስካሁን አልተገናኘንም እኮ እንዳልተገናኛችሁ ደሞ አውቃለሁኝ፣ ነግሮኛል። እሱም ግን ደሞ እስኪ ዛሬ ተገናኙና የሆነ ነገር እንድታወሩ ስለፈለኩ ነው። እኔ ሄጄ ማለት ነው አቤል በእርግጠኝነት አፍሷል ነው የሚባለው አፍሳለች አሽ እርግጠኛነኝ አይዞህን ጀምር። ዛሬ ምንደቀል በያዝነው ፍቅር ምን አለች በለኝ። ለሰው አይመስልም፣ አንለያየማ ጉብስ ተማሪ ነች ማይገር እሷ ትንገረኝ አንተ ታዲያ ምን በምን ቤት ነህ ሰላም ሰላም እንዴት ናችሁ ደና ናችሁ እኛ በጣም ደና ደና ደና ነን እግዚአብሔር ይመስገን እንግዲህ ፋሚሊዎች ወደ ቡታጅራ ገብተናል አሳይቻችኋለሁ በቪዲዮ እንግዲህ ዛሬ ሰርግ አለብን እሁድ ነው አብዛኛው ሰው እየተዘጋጀ ነው ምናምን ምናምን እኔ ግን አንድ አፍታ ማለት ነው ሽልብዬ ወጥቻ ያለሁኝ አቤላ፣ በአንዳንድ ነገሮች ቅር ብሎታል፣ ደብሮታል። ሰርጉም ላይ አልሄድም እያለኝ ስለሆነ ዛሬ አንዳንድ ነገር ማስተካከል እፈልጋለሁኝ፣ አቤላ ጋር ማለት ነው። እና በእርግጠኝነት ደስተኛ አድርገን ወደ ሰርጉ እንወስደዋለን ብዬ አስባለሁኝ። ሀሳቡ ምን መሰላችሁ? ፋሚሊዎቼ አቤላ በዚህ ሰሞን ነው አስራ አምስት ቀን ማለት ትችላላችሁ የማየበት ስሜት ትንሽ ለየት ያለ ሆነዋልና ግራም እያጋባኝ ነው። ዝምታ አብዝተዋል። እንደገና ደግሞ በቃ ስልኩ ላይ ማያቸው ነገሮች ይለያሉ፣ ፎቶዎች ምናምን ምናምን። ከዛም አልፎ ደግሞ በቃ ድንገት ተደርስበት ፎቶ እያየ ምናምን የምደርስበት ምናምን እና አላቅም ስሜቱን አላቅም እኮ። ግን እናንተም ምናልባት የምታዩበት ነገር ሊኖር ይችላል። ግን የሆነ ፎንቃ እንትን ሳይለው አይቀርም እና ከልጅቷ ጋርም ከተገናኙ ቆይቷል። ልጅቷ ማናት ለሚለው ነገር እኔ ራሴ በስነስርዓት አይቻት አላቅም። ግን ደግሞ ማለት ነው በሰዎች አጠያቄ ምናምን ምናምን ነገር አግኝቻታለሁ። እሷን በስልክ ማለት ነው። በአካል አላገኘኋትም፣ በስልክ አግኝቻታለሁ። እንግዲህ ዛሬ እስኪ ላገናኛቸውና እስኪ አውሩ ምናምን ያላ አንዳንድ ነገሮችን ማድረግ እፈልጋለሁኝ። ቤተሰቦቼ አሊያም አቤል ደብሩት ነው ሊሄድ የሚችለው ማለት ነው። ስለዚህ በቻልኩት መጠን ዛሬ እሱን ደስተኛ አድርጌ ወደ ሰርግ ወስደዋለሁኝ ብዬ አስባለሁኝ እንግዲህ ሰርግ ዝግጅት በቃ ፋሚሊ ምናምን እነ ሃይሚ እነ ኤፍሬም እየደወሉ እያጨናነቁኝ ነው እየታለህ ያሉ ነው አየር ላይ ይሄንን ቪዲዮ ሰርቼ ትፍሴን ቀይሬ ሰርጉ ጋር ነው የሚሄደው አቤልንም ይዤው እሄዳለሁኝ ብያለሁኝ ግን ከዛ በፊት ሁለቱን ማገናኘት ፈልጌ ያለሁኝ ምናልባት እኔ በቪዲዮ ልክ እንደናንተ ነው ቡታ ጀራ እያሉ ማያቸው የነበረው አቤል እና ልጅቷን ማለት ነው ልጅቷን እኔም ከቪዲዮ ውጪ በአካል አይቻት አላቅም እና እስኪ ዛሬ በአካል ላገኛት ነው እሷንም እሱንም እና ይመስለኛል የሆነ ነገር ብቻ ተፈራርተዋል፣ መነጋገርም መገናኘትም። አግኛት ስለው አይ ምናምን ነገር ይለኛል። ከዛ እሷንም እንዲህ እንዲህ ላገናኛችሁ ነው ስላት፣ በቃላ መደናገጥ አይነት ስሜት አየሁባት ማለት ነው። ስለዚህ እስኪ ሁለታቸውንም አገናኝተን ወይ አውሩ ብያቸው እኔ ጥያቸው ሽልላለሁኝ። የሆነ ነገር ብቻ መፍጠር ፈልጋለሁኝ እና ስሜቱንም ማወቅ እፈልጋለሁ የአቤልንም የእሷንም። ስለዚህ ሁለቱንም ነው እዚሁ የጠራዋቸው። እሷም የቡታጀራ ልጅ ናት እንግዲህ። ሁለቱንም ጠርቻቸዋለሁ እዚሁ። አውርተናቸው ፌሳቸውም፣ እስኪ እኔም እንደናንተ ተመልካች ነኝ። እናያቸዋለን ማለት ነው። የሆነ ነገር ካለ እዚሁ አገናኝተን እኛ ሽብልል እንላለን። ባይገርማችሁ ቀድማ እሷ አልመጣችም። እኔ አቤል ይመጣል ብዬ ነበረ፣ ግን እሷ ቀድማ መታለች። ወይኔ! በእግዚአብሔር ደግሞ እኮ ልጅ ናት። በለው አቤል በቃ ይገርማል። እውነት ደህና ነሽ? ባይገርምሽ ማለት ነው። ስልክሽን እራሱ እንዴት ለማግኘት ስጥር እንደነበረ ማለት ነው። ደህና ነሽ? እንዴት ነሽ? አማን ነው። ስንሽ ማን ነበር? ሶሊያና እ አዎ ሶሊ ማለት ትችላለሽ። እኔማ መጣኝ እኮ ብዙ እዚህ የሚያስመጣኝ ጉዳይ ነበረ። ከዛ ውስጥ አንዱ እናንተ ናችሁና አያሽ ነው። እንኳን መጣህ። እሺ፣ ግን አንዳንድ ነገሮችን ማወቅ ፈለግኩኝ፣ መጠየቅ ፈለግኩ ምናምን። ይቻላል። ካሜራ ደግኝ ደሞ እንትን ስላልኩሽ ሶሪ። ችግር የለም። እሺ፣ ከአቤል ጋር አቤል ጓደኛዬ ማለት ነው። ጓደኛሙሽ ናቸው? አዎ ጓደኛሙሽ ነው። እያያችሁ እሺ፣ ፋሚሊዎቼ እንደ ምን ይላል? አይ ጓደኛሞች ናቸው። አዎ ጓደኛሞች ናቸው። እሺ፣ እኔ ራሴ የምጠይቃት ነገር ግራ ገባኝ። ፋሚሊዎቼ ጓደኛ ሲባል ብዙ አይነት ጓደኝነት አለና እሱም ጓደኛ የነች ነው ያለኝ ግን ደግሞ ከዛ የዘለለ ምንም ነገር የለም፣ አንቺ እስከምታውቂው። አፍረሽ ምናምን ከሆነ ካሜራውን ዝቅ እናደርገው እና አይ ኖርማል ነው፣ በቤት ችግር የለም። ከዚህም በፊት ያው ቪዲዮ ምናምን ስለለመደሽ ብዬ ነው፣ ሰርታችሁ ታውቃላችሁና ለዛ ነው። እስኪ ነገር እንግልጣለሁ እኔ ወንድምሽ ነኝ፣ አልደብቅሽም። ከፈለግሽ ኤዲት አደርግልሻለሁ፣ ካሜራ ማስወርድልሻለሁ። ከፈለግሽ አረ ችግር የለም፣ እንደ ቤተሰብ አንተም ሰማ ቤተሰብም ሰማ ነው። ግን እንዴት ነው? በቃ ጨርሻለሁ። እሺ፣ ለማንኛውም ፋሚሊዎቼ ከሷ በኩል ያለው ነገር ጨርሻለሁ። እስኪ አቤላም መጥቶ ያለውን ነገር እስኪ እናያለን። ካቢሎስ ከሆነ ተገናኝን እኮ ደሞ አውቃለሁኝ ነግሮኛል። እሱም ግን ደግሞ እስኪ ዛሬ ተገናኙና የሆነ ነገር እንድታወሩ ስለፈለኩ ነው። እኔ ሄጄ ማለት ነው በነፃነት መገናኘት እሱም ፈርቷል፣ አንቺም ፈርተሻል አይነት ነገር ይመስለኛል። ወይስ ያስደበረሽ ነገር አለ? አንዳንድ ነገሮች አይመችም እኮ እሱ አይ እሱ ሳይሆን እዩም አለ ብዙ ብዙ ነገሮች አሉ ኦኬ ፋሚሊ ላይ ምናምን እዩን ኦኬ። እሱም አሁን እንደ ወንድም ከባድ ነው ፋሚሊቴ እኔም ወንድም ሆኜ ስላየሁት ማለት ነውና ሃይሚታ እና ሽን አይደለ ግን ደግሞ አንዳንድ ጊዜ በቃ ወንድምነት የሚባል ነገር ታላቅ ስትሆኑ ምናምን ነገር የሚሰማችሁ ስሜት አለ እና የሆነ ሰዓት ይሄ ስሜት የሚሰማኝ ነበረ እና ተረጅ እዩንም ወደው አይደለም እና እሱንም ከፈለግሽ ደግሞ አወራልሻለሁኝ ግን ደግሞ የተኛውም ነገር አለ ፍላጎትሽ እንዳይሆን፣ ልጅ ነሽ፣ ገና ነሽ፣ ተማሪም እንደሆንሽ ሰምቻለሁኝ። ትምህርትሽንም መቀጠል አለብሽ ምናምን ምናምን። ለምንም ነገር እንዳቸኩሽ አልቸኩልኩም። ግን አሁን የዩ ጉዳይ አለ፣ ካቢል ጋር እንዳንገናኝ የሚያደርገን ብዙ ጉዳዮች አሉ። ያን ጉዳይ ምናልባት አንተ መፍታት ብትችልና ብታስተካክል ደስ ይለኝ ነበረ። ምክንያቱም በእኛ አቅም የሚሆን አይደለም ያ ነገር። እኛ እኛ አልቻልንም በቃ ምንም የሳሙንይሰሙን አልቻሉም ልጆቹ። ኦኬ በእነሱ ምክንያት እንጂ ሌላ ነገር ሰላም ነው፣ ሁሉ ሰላም ሰላም ነው፣ ሁሉ ሰላም። ኦ ደስ ይላል፣ ዋናው ሰላም መሆኑ ነው። እንግዲህ አቤል በእርግጠኝነት አፍሷል ነው የሚባለው፣ አፍሷል እኮ ነው። ለማንኛውም ፋሚሊቲ አቤልን እንጠብቀውና እንግዲህ እኔ በመሃል ይወጣለው መገናኘት ስላለባቸው ነው። ከተገናኙም ቆዩ እና ወንድሟንም እኔ ለማውራት ሞክራለኝ፣ እዩን እንደ ወንድም ግን እኔ የተረዳውት ነገር ስላለ ነው። ማንም እንዳይፈርድበት ኦዲየንስም ቢሆን ማንም ሰው ባይፈርድበት ጥሩ ነው። ለምን መሰላችሁ? ሀይ የሚከብሩ ጋር ስትሰራ ያኔ አለ አለ በቃ እንደዚህ፣ ከእሱ ጋር ስትወጣ ስትገባ የሚሰማኝ ስሜት ነበረ። ስለዚህ እሱም ላይ እያየውት ያለውት እኔ የተሰማኝ ስሜት ነው። ለዛ ነው የተረዳውት ለሱም ማለት ነው እና እሱም ላይ ብዙ አትፍረዱበት። እና ታላቅ ስትሆኑ በቃ አላረን ሞራል አለ። ከዛ በቃ እንደ ታላቅ መቆጣት ያምራችኋል። ብርምቶቹ በቃ አይምን በፊታቸ አሰቃያት ነበር። እንድትወጣ አልፈልግም ነበር ከቤት ትምህርት ቤት ብላ ከሄደች ቶሎ ይዣት ነው የምመጣው ምን ምናምን ምን ልበላችሁ፣ የሆነ ፍቅራቸውን የሚሻማብን ሰው አንፈልግም። ወንድም ስንሆን ማለት ነው። አራ ሌላ ሰው ፍቅራቸውን የሚሻማ ይመስለናል። ግን ያው ይሄን ያለ ማገናዘም ነው የወንድም የሚሰጥ ፍቅር አለ ለጓደኛ የሚሰጥ ለእናት አላረን የራሱ የሆነ ልዩነት አለው ብዬ አስባለሁኝ ለኔ ሀይሚ ለኔ ምሰጠኝ ፍቅርና ለብሩክ ምሰጠው ፍቅር ይለያያል ስለዚህ ይህንን ያለ ማገናዘም ነው ልላችሁ ፈልጌ ነው እና በጊዜ ይሰማኝ ስለነበረ እሱን ተረድቼዋለሁኝ እና አንቺም እንዳይደብርሽ ለዛ ነው እሺ እስኪ ትንሽ ደቂቃ እንታገሰዋለን። በዚህ በኩል ነው የሚመጣው። እስኪ ገመች በዚህኛው ነው ደውልለታ። አዎ ደውልለታ። ልጅ ምን ነው? አረ ምን አልፈለግሽም፣ አልፈለግሽም ነበር። አረ አላልኩኝ። አይ ከተገናኘን ስለቆየ ቢ ነው። ስለዚህ አሪፍ አጋጣሚ ሆነልሽ ማለት ነው። እኔን ተጠቅሞ ፈጣሪ ያው ሊያገናኛቸው ይሆናል እና እሱም ይጸጥታል። ብዙ ጊዜ አዲስ አበባ ትቻት ለምን ይልቁና ምናምን ይላል ከዛ ትምህርት ሽም ያሳስበዋል፣ ምናምን ብዙ ነገር አለ። ግን ይሄን ነገር እንዴት አንተ ልታውቅ ቻልክ? በምን አይነት መንገድ ሁሉ ነገር ደርሶኛል እንግዲህ እሺ። አታወጣኝም ሌላ ነገር። ለማንኛውም እና ሶሊ አንድ ጥያቄ አትጠይቅሽ። ሶሊያና ሶሊ ሶሊ ኖርማል ነው፣ ችግር የለውም። በሁለቱም መጠራሽ? አዎ። እሺ አቤል ምን አይነት ሰው ነው? ውይ አቤል በጣም ጥሩ፣ በጣም ለሰው የሚያስብ በጣም ካልሽማ፣ በቃ ነገሩ ሁሉ ማለት ነው። በዚህ አጋጣሚ በጣም ነው የማመሰግነው። ማለት ማንም የሚረዳኝ አልነበረም። ምን ካቢል ጋር ነው እኔ ምን ተረዳሽ? ምንም የምንገናኝበት መንገድ አልነበረም። ያንን ስላገናኝህን በጣም አመሰግናለሁ ቴንክዩ። በዚህ አጋጣሚ ይ በአካል አጠር ትላለች። አቤት ደህና ነህ አለ አማን ነው። ሰላም በላት እንጂ ደጋ ምንመጠራበላት እ ወይ ጉድ። እና እንዴት ነው? አቤት አሪፍ ነው። እንደው ብቻዬን መስዬክ ስትመጣ እሷ ስታይ ምን አይነት ስሜት ተሰማክ? ቀልድየ ማለት እየቀለዳችሁ ብዬሽ ነው። እዚህ ከመጣሁ በኋላ ላገኘኋት። ፈርታ ነው ከቤት መውጣት። ያው ወንድሟንም ፈርታ ነው። ፋሚሊ ምናምን የሚባል ነገር አለና እሱን ፈርታ ነው። እኔ ግን በብዙ መንገድ አድርጌ ነው ያገኘኋት እሷ እና ለዛ ነውና እንሲ፣ አው አንዳንድ ነገሮችን እያወሯት ነበር። እንደ እንደምታወራው ነው። ምን እንገራ? እንዴ አቤል እና ለማንኛውም ልታወራ ትፈልጋለች። አውራት። አንተ ቆይ፣ እንዴት ማለት እናውራት እንዴ እናንተ? እሺ፣ እመጣለሁ እኮ። አውራት፣ አንዳንድ ነገሮች እሷም ማውራት ትፈልጋለች። ከዛም ባለፈ ደግሞ እያወራት ነበረ፣ ትምህርቷ ላይ ፎከስ እንድታረግ በደንብ ምከራት። ጓደኝነቱ እንዳለ ሆኖ ግንኙነታችሁ ደስ ይላል፣ ታምራላችሁ። ሁለታችሁ ማሻላ። አይ ላሊ ሳቀቁ። እሺ የት ነው? አብረን እኮ ብትሆን ደስ ይላል። ያላም ንኩ አብርሃም ግን ምን አይነት ሰው ነው? ተስማ በጣም ነው እውነት፣ በጣም በቃ ትልቅ ሰው፣ በጣም ሰውን የሚረዳ አመሰግነዋለሁ። ማለት ያንቺን አዲስ አበባ ላይ ያንቺን ፎቶ ምናምን ሳይ ምናምን ከዛች ልጅ ምናምን ብሎ ሙዲ ዞቤ ነበር የሆነ ጊዜ ላይ ምን ታያለህ ከአንተ? አይ እንደዛ ሳይሆን ኖርማል ነው ብታይም፣ ግን ተመችቶሻል ተመችቶሻል እኔው የማቀንበሁአሁን አናወራ። አብርሃም ደውለሽ አገኝተሽነለም እንዴት እንዳገኘኝ ራሱ አላውቅም። በምን አይነት መንገድ ቆይ ለምን መጣችሁ? ትዜ ነበረው እኛማ የሆነ የፋሚሊ ሰርግ አለ እና ደግሞ አብርሽም የሆነ አንዳንድ የሚያስተካክላችሁ የራሳቸው ጉዳይ ነበረ እና አይ ብቻ አላውቅም በምን አይነት መንገድ እንዳገኝ። እኔ እንደውም አንተ ነበርክ እንዳገኝ እየረዳሁ ምናምን ቢያስብ ነበር። አንተ አታውቅም? እኔ ምንም አላውቅም። በማየት የሚረዳ ሰው ነው ማለት ነው። አውርስ፣ አዎ ማለት ሰው ነው። ግን አብርሃም ግን ስራው ብዙ ነው። አይ ግን ጎበዝ ነው። በጣም ደስ ይላል። ለማንኛውም ግን ስላገኘው ደስ ብሎኛል። ማለት አብርሽም ስላገናኝ ደስ ብሎኛል። የውስጤን ይረዳኛል። ምርጥ ጓደኛ ሲኖራችሁ ማለት በማየት ብቻ የሚረዳ ይሆናላ። እንደዛ ነው ያነሳው ነው አብርሽ ማለት የሆነ ቅር ሲለኝ ሲከፋኝ ምናምን ይረዳ ነበር ማለት ነው። እና ቡታጀራ በመጣንበት አጋጣሚ ይሆን ከሱ ሊገ ከምፈልገው ሰው አገናኘኝ። እና ደህና ነሽ? ክላስ አሪፍ ነው አሪፍ ነው። እናት ሌላ ምን የሚያስጨንቅስ ነገር አለ? የእዩ ጉዳይ እንዴት ነው የሚሆነው? እዩን ማታ ቤት እመጣለሁ ሲል ማዘርሽ እና ፋዘርሽን ቀድሜ ያወሩውና ከዛ ቁጭ ብሎ እንዲያወሩ ታርጋሉ። ካሉን ምን ልትለም? አይ እሱን ሳይሆን ማዘርሽ እና ፋዘርሽን እኔ ማመን አልቻልኩም። እኮ ተቀልሽ ሶሌ ማለት አንቺ ግን እንዴት እንዳገናኘኝ፣ ለዛውም አብርሽ እኔ ራሱ እንዴት እንዴት ሆኜ እንደመጣሁ ነው የኔ የማውቀው፣ በምን አይነት መንገድ ግራ የማይገባው፣ እንዴት ነው ግን እንዴት እንዴት ሊያገኝ ይችላል ሊያገናኝ ይችላል? እኔማ አንቺ ምናምን አናግረሽው ምናምን፣ አገናኘኝ ምናምን ያልሽው መስሉ ማለት፣ አብራችሁ ሳያችሁ ምናምን። ግን አንቺ ምንም አታውቂም። ምንም አላውቅም። አብርሽ ትልቅ ውለታ ውለልኛል። አረስም እዚህ ጋር ፋሚሊዎች ትልቅ ውለታ ውሉልኛል፣ ባይገርማችሁ አብርሽ ማለት ነው። እና ቆይታ አሪፍ ነው፣ አብርናች አሪፍ ነው፣ ምንም አይልም አብርሃም። ግን ለምንድን ነው ጥሎ ንሄደው? እኔ አላውቅም። የነገርከው ነገር አለ ያስረዳኸው ነገር አለ ምን አስረዳኸው? በማየት ብቻ ነው የተረዳኝ። በቃ ሌላ ነገር የለም። አንቺንም እንትን ያለው ያው ፎቶሽን ምናምን ግን አይገባል ብቻ፣ እንዴት እንደሆነ ነገር ነው። አዋ እኔ ላይ ድንግጥ ነው ማለት ሌላ ቦታ ምን ነበር የመሰለኝ። አብርስቲ ደውልልኝ። አንተ ግን እዚ አበባ ድረስ ሌላ ነገር ሌላ እንዳይፈጠር ሲሆን ከዚህ በኋላ እስክንሄድ ድረስ ቀን በቀን ትምህርት ቤት ላይ እየመጣ እስኪ ፈጣሪ ካለ ወዴ ሌላ ታሪክ። እስኪ ቪዲዮ ነው ያለው እንዴ? ምን አረገን? በደምብ ነው አይቀረጥካቸው። በቃ እስኪ በደምብ አይላችሁ አለኝ። አቤል በርትፈሃል ምን ላይ ጎበዝ ጎበዝ ይላል የሆነ ፊልም ላይ። እና እንዴት ናችሁ ፋሚሊዎቼ? ተመልሼ እመጣለሁኝ። ያው እኔ ተመልሼ ስመጣ እንግዲህ ብዙ ሀሳብ አፍልቄ ስለሆነ የምመጣው። ሰርግ አብረን እንሄዳለን። አሁን ሶሊያ እንትን እንሄዳለን። ትሄጃለሽ? አይ ኖ ኖ እኔ ያስፈቀድኩት ለሰዓታት ነው፣ ፋሚሊ። እቺ እኔ እንዳንተ ምን ይለው እዚህ አሁን ምናምን ምናምን አሁን ተማሪ አዎ ጎበዝ ተማሪ፣ ምንድን ነው ይሰማዋል። አሁን እንግዲህ ማይካድ ነው ነው አንድ ላይ ሲሆኑ ብታይ፣ እሱ እንዴት ምንም የለም። ፋሚሊዎች አይታችን ታውቃላችሁ

እና ያው ብዙ ነገር አወርቻታሉ። አቤል ወደ ቁም ነገር ስንመጣ ትምህርትሽን ተማሪሽ፣ አቤል በአንተ ምክንያት ይችላል ወይ? ከትምህርቷ ወይ ከሆነ ነገር ብትዘናጋ እኔ ብቻ አይደለም ብዙ ሆኖ የሚጣላ ካንተ ማለት ነው። ስለዚህ ሁሉም ነገር በልክ ሆኖ መገናኘትም ካለባችሁ እየተገናኛችሁ ግን ደግሞ መጀመሪያ እመጀመሪያ የነበረሽ አላማ ትምህርት ከሆነ ነው አረል ፋሚሊዎች እንደዛ ነው የሚሻለው። እና ለዛ ነው ለዛሬ ግን፣ በታይም ነው የተሰጠች ይልቷና ታይሟ እያለቀ ስለሆነ ቆይ ሊላት አላ አንዳ አላት እና እንጋብዛት፣ እንጋብዛት ከዛ ቃል ከዛ ነው አያትፈልጋለህ አንቺ ማለት ነው እሺ። ለማንኛውም እንግዲህ ፋሚሊዎች፣ ሌላ ቀን ቀን ካለን ሌላ ቀን ብናገናኛቸው ይሻላል። ዛሬ ግን ቢበቃና አቤል ይበቃ ወደ ሰርጋችን ይበቃል። ምን ማውራት ፈለጋችሁ ነው? አይ ቶሎ አምስት ደቂቃ እግዚአብሔር ስንት ሰዓት እንደሆነ ታውቃለህ? አሁን ይሄው አራት ሰዓት ሞላ። ስለዚህ እንዳትቆይ ስለተባልኩኝ አብረንም ገባ እና ሰርግ እንሄዳለን። መኪና ጋ ነኝ ተጠብቃለሁ። በቃ ሌላው ደግሞ አበረታታቸው እሺ፣ እና ላይክም አድርጓቸው። አቤልንም ደሞ በቅርቡ መቶ ኬን እስከማ ከብርለት በጣም ጓጉቷል። ስለዚህ መቶ ሺህ ሆነ እና ከብርለት አለን። ሁላችሁም ደሞ ማለት ነው ይሄን ቪዲዮ ላይክ በደንብ አድርጉትና

በቃ ደስ ያለሽ በጣም እና ደግሞ ክላስ ላይ ገበዝቶኛል ማለት ነው። ከነበረኝ ብርምብ ነው የሚጨምረው። እና ደግሞ እንደምንም ብለን አስፈቅደ ነው እንድናወራ ስልክ ምናምን እናስፈቅደዋለን እንደምንም ማለት ነው። ከአብርሽ ጋር አስፈቅዱት። ከአብርሽ ጋር ሆነን እናወራዋለን ስለሚያከብረው እዩ። እንደምንም ብለን ከአብርሽ ጋር ሆነን እናወራዋለን ማለት ከቻልን በቪዲዮ ካልቻልን ደግሞ ደግሞ በስልክ ተገናኝተን ምናምን እናናክረዋለን ማለት ነው። ማለት ቢፈቅድልንና ብናወራ ደስ ይለኝ ነበር። እየመጣው ከስንት አንዴ እየመጣን ምናምን ብንገናኝ እና ደግሞ በስልክ ደግሞ በአብዛኛው ጊዜ በስልክ ብናወራ አ ቢፈቅድልን ቢፈቅድልንም ማለት ነበር። እዩ በናት በዚያ ቤት ተረዳን። ወንድም አለ ወንድም የኔ ውድ ወንድም የኔ መከታ በቃ ተረዳን። በእውነት እኔ እንደዩ ማከብረው ሰው የለም በሕይወቴ፣ በጣም በቃ የብዙ ነገር መምህሪ ነው። ግን አሁን ላይ ደግሞ ይገባኛል፣ አብርሽም ቅድም እያለ ነበረ። ወንድምነት ብዙ ነገር ብዙ መስዋዕት ነው፣ የትኛውም ወንድም ጋ ያለ ነገር ነው። ታውቂያለሽ እኔ እህቶቼን እንደዛ ነው በቃ እንደዩ ነው እንትምረው ማለት የዩ ግን እኔ እንጃ አላውቅም። የዩ በጣም ኃይለኛ በጣም ስለሚወደኝ እኮ ነው እኛ ታችን አይ ሳይሆን በጣም ነው በቃ በጣም ስለሚሳሳል፣ ግን ስለተገናኘን በጣም በጣም ደስ ብሎኛል። ከእኔ አይበልጥም እግዚአብሔር። እኔ ሰዓት ደግሞ ቢኖረን እና ፏ ብንል ብጋብዘሽ ምናምን ደስ ይለኝ ነበር። ደግሞ ሰዓት አብርሽ አብርሽ እንትን እንዳይል አሁን ራሱ ሌላ ነገር እንዳይል ከዚህ በኋላ አይፈቀድልኝም። አሁን ከአሁን ሰዓት እንትን ካልን ከዚህ በኋላ አይፈቀድልኝም። አብርሽ እስካለ ድረስ እንገናኛለን። ዝም ብለ እየወጣ ነውና ማለት እየደወለ ምናምን እንዲወጣ እናደርጋለን። አሁን ሳይቆጣ አብርሽ ምናምን እንድረስበት ግን ፋሚሊዎች በጣም በጣም ደስ ብሎኛል። የምር ከሶሊ የምፈልገው ነገር ነበር፣ ከሶሊ ጋር መገናኘት እያሰብኩ ነበር። ሀገሯ መጥቼ ቡታጀራ መጥቼ ሰው ሳላገኝ ሌላ እኔ ሳላገኝሽ ማለት ሳልፈልግ ግን ደብሮኝ ነበረ። ከነዩ ጋር ተገናኝተክ ምናምን ማለት የተገናኘችበት መንገድ ጥሩ ባይሆንም ደብሮኝ ነበረ። እንዴት ሳያገኝ ሄዳሳልፈልግ ቀርቻ አይደለም ግን ደግሞ አንቺንም ሌላ ነገር ውስጥ ላለማስገባት ላለማስጨነቅ። ትቀጣለህ፣ ቤተሰቦች ይቀጣል። ለዚህ ከባድ ቅጣት ምን ምን ልቅጣ? የተመቸሽ ትቀጭኛለሽ። ከባድ ቅጣት እቀጣዋለሁ። ትነግሩኛላችሁ ቤተሰቦች፣ በኮሜንትም በፈልጋችሁት ብቻ ትነግሩኛላችሁ። ከባድ የምትሉት በጣም የሚጎዳው ሳይሆን ከባድ ቅጣት የሚባል ቅጣት ብትነግሩኝ ደስ ነው። እንድረስበት ሰዓት ካለን ምናምን ከእሷ ጋር ጊዜ እናሳልፈን ከሌለን ግን